ዘቦቱ መርዓት መርዓዊ ውእቱ። በስመ አብ ወወልድ ወንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም፣ እግዚአብሔር ይዛላቸው። ወርሀ ጽጌ፣ ዘመነ ጽጌ መስከረም 26 ጀምረን ይዘናል። አሁን ላይ ደግሞ የምንነጋገረው ስለተሰንበት ነው። ሁለት ሰንበት እንግዲህ በቤተክርስቲያናችን ላይ ቤትና ታይቤት የሚባል አለ። እኛ ይዘን የመጣነው ነው፣ በታይቤት ነው፣ ትዌድሶ ነው የሚባለው። ላይቤት ቢሆን በጊዜው ነው በነገራችን ላይ የሚስማማው በጊዜው ቢሆን ይስማማ ነበር። ያው ላይ ቤቱ ይስማማ ግን፣ በታች ቤቱ ስለምቤታችን ሲናገር በላይ ቤቱ ደግሞ ስለ ክረምት መውጣትና ስለ ምሕር መጠካት ነው የሚናገረው። ሁለቱም እንቁ ታሪክ ነው። ለምሳሌ አሁን በላይ ቤቱ ብንወስደው ክረምቱ ወጣ መኸሩ ተተካ ብሎ የእህሉ ልምላሜ ወደ አበባነት፣ አበባ ወደ ፍሬነት ተቀይሮ ክረምቱ ወደ በጋነት መቀየሩ ማስተማር ነው ማለት ነው። በጊዜው አለፈ ክረምት ካለ ማለት ነው ትዌድሶ ካለ ደግሞ የእመቤታችን ነው። አሁን የያዝነው ወራ ጽጌ፣ ዘመነ ጽጌ ስለሆነ የእመቤታችን ንጽሕና፣ ቅድስና እሷ ሙሽሪት፣ እሱ ልጇ ደግሞ ሙሽራ መሆኑን እየገለጡ መጓዝ ስለሆነ ሁሉም ወርቃማ ታሪክ ነው። እሱን ነው የምንነጋገረው ማለት ነው። ስለዚህ አሁን የዘንድሮ ጽጌ ሰንበት የሚገርመው ነገር አምስት ነው። አምስቱም ደግሞ ጥቅምት ነው የሚሆነው። የመጀመሪያው ጥቅምት ሁለት ቀን ነው። ሁለተኛው ጥቅምት ዘጠኝ ቀን ነው። ሶስተኛው ጥቅምት አስራ ስድስት ቀን ነው። አራተኛው ጥቅምት ሀያ ሶስት ቀን ነው። አምስተኛው ጥቅምት 30 ቀን ነው። አምስት ጽጌ ነው በዚህ ይጠናቀቃሉ ማለት ነው። ስለዚህ ወደ ዛሬው ድጓ ስንሄድ ትዌድሶ መርዓት እንዘ ትብልን አወልድሁ የንጻሐ አቅለ ወንራይ ለእመ ጸገየ ወይን ወለእመ ፈረየ ሮማን ያል ቅዱስ ያሬን ነው። ሙሽሪት ሙሽራዋን ውዴ፣ ወይኑ አብቦ ሮማኑ አፍርቶ እንደሆነ እናይ ዘንድ ወደ መስክ እንውጣ፣ እንይ፣ እንመልከት፣ እንጎብኝ እያለች ታወድሰዋለች ትጠራዋለች፣ ታመሰግነዋለች ይለናል ቅዱስ ያሬድ። አው ሙሽሪት ማናት? ቤተክርስቲያን፣ ሙሽራው ክርስቶስ። ሙሽሪት ድንግል ማርያም፣ ሙሽራ ክርስቶስ። ሙሽሪት የተባሉ ሚመናን መምህራቸው መድኃኔ ዓለም የሚለውን ይተረጉማል ማለት ነው። እና ሙሽሪት ሙሽራዋን ማን? ድንግል ማርያም መድኃኔ ዓለምን፣ ቤተክርስቲያን መድኃኔ ዓለምን። ውዴ ወይኑ አብቦ ሮማኑ አፍርቶ እንደሆነ እናይ ዘንድ ወደ መስክ እንውጣ፣ እንይ፣ እንመልከት እያለች ታወድሰዋለች ትጠራዋለች ታመሰግነዋለች። ይልና አሰርገው ሰማይ በከዋክብት ወምድረኒ በስነ ጽጌያት ይለናል። ሰማይን በከዋክብት ምድር በጽጌያት ውበት ያስጌጠ እርሱ ማን ነው? እግዚአብሔር ነው። አዎ ሰማይን በከዋክብት ምድርን በስነ ጽጌያት ያስጌጠ ማነው? እሱ እግዚአብሔር ነው። መጀመሪያ ቡቃያ፣ ከዚያ ልምላሜ፣ ከዚያ አበባ፣ ከዚያ ፍሬ። መጀመሪያ ሰማዩን ዘረጋ። በሰማዩ ላይ ፀሐይን፣ በሰማይ ላይ ከዋክብትን፣ በሰማይ ላይ ጨረቃን ያስጌጠ ማነው? እግዚአብሔር ነው የሚለው ነው የሚተረጉመው። እስመ ውእቱ ወልድ ዋሕድ እግዚአ ለሰንበት የሰንበት ጌታዋ የአብ የአንድያ ልጅ እርሱ ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 12 ላይ አነ ውእቱ እግዚአ ለሰንበት ወአቡሃ ለምሕረት የሰንበት ጌታዋ እኔ ነኝ። እስመ ሰንበትሰ በእንተ ሰብእ ተፈጥረት ወአኮ ሰብእ በእንተ ሰንበት ሰንበት ስለ ሰው ልጆች ተሰርታለች፣ የሰው ልጅ ስለ ሰንበት አይደለም። ሰንበት ግን የሰው ልጆች እንዲጠያየቁባት፣ እንዲታረቁባት፣ እግዚአብሔር እንዲያገኙባት፣ ወንጌል እንዲማሩ፣ እረፍት እንዲያደርጓት ሰንበት ስለ ሰው ልጆች ተፈጥራለች ይል እና እስመ ውእቱ ወልድ ዋሕድ እግዚአ ለሰንበት የሰንበት ጌታዋ የአብ ልጅ ማነው? የእግዚአብሔር ልጅ፣ እግዚአብሔር ነው። ማን ነው? ኢየሱስ ክርስቶስ ነው የሚለውን ይተረጉማል። ይቀጥልና ሙሽሪት ቤተክርስቲያን፣ ውዴ አንደበትህ ያማረ የተዋበ እትልና ነው እያለች እግዚአብሔርን ታመሰግነዋለች ብሎ ይዘጋዋል። እስመ ውእቱ እግዚአ ለሰንበት እስመ ውእቱ ወልድ ዋህድ እግዚአ ለሰንበት የሰንበት ጌታዋ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ይልና ሲዘጋው፣ ተወድሶ መርዓት እንዘ ትብልና አ ወልድ ሁየ፣ አዎ ተወድሶ መርዓት ወት ብሎ ወልድ ሁየ ቃልከ አዳም ትለዋለች። ሙሽሪት ቤተክርስቲያን ውዴ አንደበትህ ያማረ የተዋበ ነው እያለች ታመሰግነዋለች። ውዴ መሐሌ መሐሌ ምዕራፍ ሰባት ላይም እንደዚሁ ሶሎሞን ውዴ። እዚያ ላይ መሐሌ ማለት የምስጋና ምስጋና ሶሎሞን ለብሔርሳቤ ብሔርሳቤ፣ ለሶሎሞን፣ ቤተክርስቲያን ለክርስቶስ፣ ክርስቶስ ለቤተክርስቲያን፣ ድንግል ማርያም ስለ ክርስቶስ፣ ክርስቶስ ስለ ድንግል ማርያም የተነገረውን የሚያስታውስ ነው ማለት ነው እና ሙሽሪት ሙሽራዋን ውዴ፣ ወይኑ አብቦ ሮማኑ አፍርቶ እንደሆነ እናይ ዘንድ ወደ መስክ እንውጣ፣ እንይ እንመልከት እያለች ታወድሰዋለች፣ ተጠራዋለች፣ ታመሰግነዋለች። ሰማይን በከዋክብት ምድርም በጽጌያት ውበት ያስጌጠ እርሱ እግዚአብሔር ስለሆነ እንደውም ሰሎሞን ምን ይላል? ከፀጉራችን መካከል አንዱ ቢነቀል መተካት አትችሉም። በቁመቱ ላይ ቁመት መጨመር የሚችል የለም። ቡቃያ ልምላሜ፣ አበባ፣ ፍሬ፣ ሕፃንነት፣ ወጣትነት፣ ሽምግልና ይህንን የሚያፈራርቅ እግዚአብሔር ብቻ ነው። ከእግዚአብሔር ውጭ ይህንን የሚችል ማንም የለም ብሎ ይዘጋል። ስለዚህ ቅዱስ ያሬድ በድጓው ምናለት፣ ትዌድሶ መርዓት ብሎ የቤተ ክርስቲያንን እና የክርስቶስን እንዲሁም ደግሞ ስለ ድንግል ማርያምና ና ስለ ክርስቶስ ስለ ምእመናን ና ስለ ክርስቶስ የሚተረጉመውን የሚያስተምረውን ድጓ ይናገራል ማለት ነው ይቀጥ ጥልና በቅዳሴው ላይ የተነበቡት መልእክታት ደግሞ ሁለቱ የመጀመሪያው ኤፌሶን አምስት ሃያ አንድ ነው። ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ ይላል። ባል ሚስቱን እንዲወዳት ሚስት ባሏ እንድትወደው ባል ሚስቱን እንዲያከብራት ሚስት ባሏ እንድታከብረው ክርስቶስ ለቤተ ክርስቲያን የሰጣትን ፍቅር አ ስጋውን ደሞን በቤተ ክርስቲያን እንዲቀዳ መስቀሉ፣ እምነቱ፣ ጸበሉ ለቤተ ክርስቲያን አክብሯታል። እና ወንድም ደግሞ ለሴት ክብር እንዲሰጥ፣ ሴትም ደግሞ ለባሏ ክብር እንድትሰጥ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ የሴት ክብሯ ባሏ ነውና ታክብረው። የወንዱ ክብሩ ደግሞ ሚስቱ ናት፣ ሙሽሪት ናት እና ያክብራት ይልና፣ ስተከባበሩ ደግሞ አለ ስተከባበሩ ለእ እያንዳንዳችሁ ለክርስቶስ ፍርሃት የተገዛችሁ ሁኑ። በመንፈሳዊ ፍርሃት አዎ። መከባበር ማለት ነው። መከባበር አንተ እሷን አክብራት፣ እሷም አንተን ታክብርህ። አንዱ ናችሁ ደግሞ እግዚአብሔርን የፈጠራችሁን፣ የሚያኖራችሁን አክብሩ። ከእናንተ በጎ ልጅ፣ መልካም ልጅ ይወለዳል። አዎ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ ይላል እና በትዳር ውስጥ ነቀፊያ ዕጣ እንዳይኖር፣ መተማመን እንዲኖር፣ መነቃቀፍ እንዳይኖር፣ ጥርጥር እንዳይኖር። የተጠራጠረ ሰው አንድ ቀን ይክዳል፣ የተነቃነቀ እንጨት አንድ ቀን ይወድቃልና ስለዚህ በትዳር ውስጥ በኑሮ ውስጥ ጥርጥር እንዳይኖር ይልቁንም ደግሞ በፈሪሃ እግዚአብሔር ተባብራችሁ ኑሮ የሚለውን ይተረጉማል ማለት ነው። ራእይ ሀያ አንድ አንድ ላይ ደግሞ ባለ ራእዩ ዮሐንስ እንዲህ ይለናል እንዳለና ነበው አዲስ ሰማይና አዲስ ምድርን ማየው ፊተኛው ሰማይ ፊተኛይቱ ምድር አልፈዋልና ባሕርም ወደፊት የለም። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተዋሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየኋት ብሎ ይተረጉማል ማለት ነው። አዎ አዲሲቱ ማ ኢየሩሳሌም ሰማያዊትም ማለት ነው። አዎ ሙሽሪት ለባሏ ተሸልማ አንድ በሰርግ ያለ ደንብ ሰርግ ይደገሳል። ሙሽራው ለባብሶ ይመጣል። ሙሽሪት ለባብሳ ትጠብቃለች እና እንደዚያ ነው መንግስተ ሰማያት ይላል። በጾም በጸሎት በእምነት በስዕል በፍርሃት ከእግዚአብሔር ጋር ለኖሩ ምእመናን ሙሽሪት ለሙሽራው ተሸልማ እንደምትጠብቀውና እንደምታስደስተው መንግስተ ሰማያትም እግዚአብሔርን ላከበሩና በኑሯቸው ከእግዚአብሔር ጋር ለኖሩ የተዋበችና የተሸለመች ሆና በሯን ከፍታ ኑ ልጆች በትንሹ ኑሮ ታምናችኋልና በትልቁ ኑሮ ትገባላችሁ። ለትንሹ ዓለም የታመናችሁ ናችኋልና ለትልቁ ዓለም እነሆ ተፈቅዶላችኋል፣ ወይም ደግሞ ዜጎች ናችኋል የሚለውን ይተረጉማል ማለት ነው። ይህንን ነው የሚናገረው። እዚያ ቀጥሎ ምስባክ ነው። ምስባኩ መዝሙር 127 ቁጥር 2 ላይ ፍሬ ጻማከ ተሴሰይ ብፁዕ አንተ ወሰናይ ለከ ብእሲትከ ከመ ወይን ስሙር ውስተ ጽርሐ ቤትከ ይለናል። ይህን ልበ አምላክ ዳዊት ነው የተናገረው። የድካምህን ፍሬ ትመገባለህ። ዛሬ ገበሬ ያልዘራውን አያጭድም። ነጋዴ ያላተረፈውን ትርፍ የኔ ነው አይልም። በወር በሰላሳ የምታገኘው ደሞዝ በሰራህበት ነው። ያልሰራህበትን አታገኝም። ባጭሩ ሰው የዘራውን ያጭዳል ነው በክረምት የሰማይ የሚወርደውን ዝናብ ሳይሳቀቅ ማሳ ላይ ያለውን ጭቃ ሳይጸየፍ ያረሰ ገበሬ መጀመሪያ ቡቃያውን፣ ልምላሜውን፣ አበባውን ያያል። አሁን ደግሞ ያጭዳል፣ ይከምራል፣ ይወቃል፣ መኖውን ለእንስሳት፣ ፍሬውን ወደ ጎተራ ያስገባል ማለት ነው። የሰው ልጅም እንደዚህ እግዚአብሔር ሕፃናትን እዚያ ወጣቱን ከዚያ ሽማግሌ ይህንን እግዚአብሔር ራሱ አው በሶስቱም ክፍል የሚመሰገን አምላክ ነው። ህጻናት በህጻናት ይመሰገናል፣ ወጣቶች በወጣቶች ይመሰገናል። አረጋውያን ወጣንያን፣ ጀማሪዎች፣ ማእከላውያን መካከል ላይ ያሉ ፍጹማን፣ ፈጽመው ደግሞ እግዚአብሔርን ያከበሩና የሚያከብሩ የሚለውን ነው የሚተለጉም ማለት ነው። የድካምህን ፍሬ ትመገባለህ። ሰው የድካሙን ፍሬ ይመገባል። ይትፍጽም ሆነ በራ በሬህን በምታበራየው ሰዓት አፉን እንዳትለጉመው ይላል ው እግዚአብሔር የፈጠረው ፍጥረት እንዲራብ እንዲጠማ እንዲሰደድ እንዲቸገር አይፈልግም። እኛንን ጨካኞች የምንጨካከለው እንጂ። ስለዚህ የድካምን ፍሬ ትመገባለህ ይላል። ምስጉነህ፣ መልካም ይሆንልሃል። ሰርተህ ጥረህ ግረህ ካገኘህ ምስጉነህ፣ ለሰው ትተርፋለህ። ለማኛት ሆንም ይልቁን ትሰጣለህ ሰዋት መለከት ሚልቁን ሰዎች አንተን ያይዋል። ምስጉነህ ደክመሃል፣ ወጣል፣ ወርዳል፣ በልጆች በሃይማኖት በእግዚአብሔር አዎ ዘንድ የተዋበክነ ምስጉነ መልካም ይሆንላል። ሚስጥህ በልፍኝ ውስጥ እንደሚያፈራ ወይንናት ይላል። መልካም ሴት ለባሏ ዘውድናት ይላል እና ስለዚህ በዚህ አይነ መልኩ ሰው የዘራውን ያጭላል። የድካምን ፍሬ ትመገባለህ የሚለውን አሁን ዛሬ ገበሬው በማሳው ላይ ማጨዱ ልኮ እያጨደ እየሰበሰበ የሚከምርበት ሰዓን ነው። እግዚአብሔር ደግሞ በዘሩ የእግዚአብሔር ቃል ነው። ተናጋሪው ካህን ነው፣ መምህር ነው። ማሳው ደግሞ የሰዎች ልቡና ነው። በሰዎች ልቡና የተዘራው ቃል እግዚአብሔር ጾም፣ ጸሎት፣ ምጽዋት፣ ፍቅርና ይቅርታ አፍርቶ እግዚአብሔር ማጨድ ይፈልጋል። ዛሬ ከኛ ጋር እኛ ጋር ይህን ይፈልጋል እግዚአብሔር። ለዚህ ነው በዚህ በማቴዎስ ወንጌል ምራፍ አንድ ላይ ወደ በለሷ ተመለከተ። ፍሬ ያላት መስሎት ወደ በለሷ ሲሄድ ፍሬ የላትም። አዎ፣ በዚህን ጊዜ እስከ ዘላለም ደርቀሽ ቅሪ አላት። በለስ ዘቤ ቤተ እስራኤል ሙንቱ በለስ የተባሉ እስራኤል ናቸው። አዎ፣ እስራኤላውያን ዛላቸው አምሮ ውበታቸው ተውቦ ነገር ግን ፍሬ ያልተገኘባቸው ነው። ዛሬ መሬቷ ፍሬ ሰጣለች እየሰጠች ነው። ሰው ግን ፍሬ አልባ ሆኗል። አዎ ቁጥር ብቻ ይህን ያክል ኢትዮጵያ 130 ሚሊዮን ሕዝብ አላት። ቁጥር ብቻ ሕይወት የለም፣ ፍቅር የለም፣ ይቀጥታ የለም። አዎ መገዳደል፣ መለያየት፣ መጨካከል፣ መበላላት፣ ሰው የሰውን ስጋ መብላት፣ ሰው የሰውን ደም መጠጣት፣ ሰው ሰውን ማቃጠል፣ ሰው በሰው ላይ መጨከል ፍሬው የትኛው ነው? አሁን እኛ የኢትዮጵያ መሬት አፍርታለች፣ ወይኑንም ብትርንጎውንም ጤፉንም ስንዴውንም በቆሎንም አፍርታለች። እየሰጠኝ ነው። የሰው ፍሬ ግን ምን ላይ ነው? ህፃናቱ ላይ የህፃናቱ ፍሬ ምን ላይ ነው? የወጣቱ ፍሬ ምን ላይ ነው? የአረጋውያኑ ፍሬ ምን ላይ ነው? የአገልጋዮቹ ፍሬ ምን ላይ ነው ይባል አሁን ሰዓት ላይ ግን በጣም አስቸጋሪ ነው ነው የሚናገረው። ወደ ወንጌሉ ስንሄድ የዮሐንስ ወንጌል ምዕራፍ ሶስት ላይ የምናገኘው ነው ዘቦቱ መርዓት መርዓዊ ውእቱ ሙሽራይቱ ያለችው ሙሽራ ነው ብሎ ያመጣዋል። ምንድን ነው የሚለው የዮሐንስ ደቀ መዛሙርትን ነው የሚተረጉመው? እንዲህ ይላል። ስለዚህም በዮሐንስ ደቀ መዛሙርትና በአይሁን መካከል ላይ ስለ ማንጻት ክርክር ሆነ ይላል። ስለዚህም በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስ መጥረው መምህር ወይ፣ በዮርዳኖስ ማዶ ካንተ ጋር የነበረው አንተም የመሰከርህለት፣ እነሆ እርሱ ያጠምቃል ሁሉም ወደ እርሱ ይመጣሉ። ዮሐንስ በነገራችን ላይ ስድስት ወር ነው ዮሐንስ ያስተማረው፣ ስድስት ወር ነው ያጠመቀው፣ ስድስት ወር ነው ሰው የሰበሰበው። በኋላ ጌታ መጣ፣ ለጌታ ነው ያስረከበው። የመምህር ድርሻው አስተምሮ ወደ ቤተክርስቲያን ወደ እግዚአብሔር ማቅረብ ነው እንጂ ይዞ መሸፈን አይደለም። ስለዚህ ምን አለ ወደ ዮሐንስም መጥረው መምህር ሆይ፣ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት ከኔ በፊት የነበረ ከኔ በኋላ የመጣ የኔም የናንተ መምህር፣ እኔ ስለሱ የምናገርለት እሱ ሊከብር እኔ ዝቅልል፣ እኔ የጫማውን ጠፍር መፍታት ማሰሪያ መፍታት የማይቻለኝ ነገር ግን እኔ ለንስሐ የማጠምቃችሁ የማስተምራችሁ እሱ ግን ለኃጢአት ስሬት ው የሚያጠምቅ ይልቁንም ደግሞ ስለ መንግስተ ሰማያት ስለ እግዚአብሔር መንግስት ነግራችኋለሁ። እሱ ደግሞ ራሱ መንግስተ ሰማያት የሆነ እያለ አስተምሮ ነበርና፣ አንተ የመሰከርክለትን ሆነ እርሱ ያጠምቃል፣ ሁሉም ወደ እርሱ ይመጣሉ አሉት። ይላል ዮሐንስም መለሰ እንዲ ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። የነው ነጥሩ እንግዲህ ሰው አሁን ስለ ሙሽራና ስለ ሙሽሪት ሰው አሁን አን ሳልወድሽ ወድጀሽ ብሎ ወዘተ። አሁን ለምሳሌ ገንዘብ አላት ወይ ገንዘብ አለው ወይ ደመወዝ አላት ወይ ደመወዝ አለው ወይ የሰዎች የጋብቻ ስራት አሁን ባለንበት ሀገር ላይ ይሄ ሆኗል። ግን አይደለም እውነተኛ ጋብቻ እንዲህ ነው የሚለው ከሰማይ ማለት ከእግዚአብሔር ያልተሰጠ ልጅም፣ ስጦታው ከእግዚአብሔር ነው፣ ሀብትም ስጦታው ከእግዚአብሔር ነው፣ ስልጣንም ስጦታው ከእግዚአብሔር ነው፣ ትዳርም ስጦታው ከእግዚአብሔር ለነገር ግን አሁን ምንድነው ሰዎች ምሳሌ ምክንያት ሊሆን ይችላል ሽማግሌ ምክንያት ሊሆን ይችላል ገንዘብ ምክንያት ሊሆን ይችላል። ስልጣን ምክንያት ሊሆን ይችላል። ቤት ምክንያት ሊሆን ይችላል ለትዳር። ነገር ግን ፈቃጁ እግዚአብሔር ነው። እግዚአብሔር ያልፈቀደው ትዳር የትም አይደርስም ማለት ነው። ከሰማይ ካልተሰጠው በስተቀር ትዳርም፣ ልጅም፣ ሀብትም ስልጣንም ሊመጣ አይችልም። ትዳር አይመጣም አለና፣ እንደገና መምህር መሆንም ማስተማርም መማርም ከእግዚአብሔር ሲመጣ ነው። ፍቅርም ይቅርታም ከእግዚአብሔር ካልተሰጠ ሊሆን አይችልም አለ። እናንተ እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልክ ያለው እንዳልሆ ራሳችሁ ትመሰክራላችሁ። አለ ዮሐንስ እኔ ክርስቶስ አይደለሁም። ኤልያስ ነህ ወይ? አይደለሁም። ዮሐንስ ነው ወይ ዮሐንስ ነሆይ ብሎ የጠየቀው የለም። ነገር ግን ኤልያስ ነህ ወይ? አይደለሁም። ኤርሚያስ ነህ ወይ? አይደለሁም። እንደገና ደግሞ ከነቢያት አንዱ ነው አይደለሁም። ዮሐንስ መጥምቀ መለኮት ይልቁንም ደግሞ ነዋ ቃል አዋዲ ዘይሰብቅ በገዳም ከምድረ በዳ የሚሰብክ የሚመጣ የተባለ የተነገረልኝ እኔ ነኝ ያለና ነገራቸው። ዮሐንስ መለሰ እንዲህ ሲል ከሰማይ ካልተሰጠው ሰው አንዳች ሊቀበል አይችልም። እናንተ እኔ ክርስቶስ አይደለሁም፣ ነገር ግን ከእርሱ በፊት ተልኬያለሁ እንዳልሁ እንዳል ራሳችሁ ትመሰክራላችሁ። ትመሰክላላችሁ ከእኔ በፊት የነበረ ከእኔ በኋላ የሚመጣ እንዳለ እነግራቸዋለሁ። የእኔም የእናንተም መምህር የሆነ እኔንም እናንተንም ማጽደቅ የሚችል ማኖር የሚችል መመገብ የሚችል በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔር ይመጣል ብያችሁ ነበርና እሱ ነው አለና እናንተ እኔ ክርስቶስ አይደለሁም፣ ነገር ግን በእርሱ ፊት ተልኬአለሁ ያልኳችሁን አስቧልና ይነግራቸው ጀመር። ቀጠለ ሙሽራይቱ ያለችው እርሱ ሙሽራ ነው። እርሳችን እዚህ ጋር ነው እንግዲህ ምመናን ያሉት ክርስቶስ መምህር ነው። ምዕመናን ያሉኝ እኔ ዮሐንስ መምህር ነኝ። ነገር ግን የእኔ መምህርነት እዚህ ላይ ቁሟል፣ አክትሟል፣ ተፈጽሟል። ከእኔ በኋላ የሚመጣው ግን ዘላለማዊ መምህርነቱ የማይፈጸም የማያልቅ ዘላለም መምህር ነው። የእኔ ግን የስድስት ወር መምህር ነኝ። የእኔ ትምህርትና የእኔ መምህርነት እዚህ ላይ አለቀች። አዎ ሙሽራይቱ ያለችው እርሱ ሙሽራ ነው። መድኃኔ ዓለም ያለኝ እኔ ራሴ ሙሽራ ነኝ። መምህሬ ክርስቶስ ያለኝ እኔ ደቀ መዝሙር ነኝ። መምህር አስተማሪ፣ ጠሪ ያለኝ ክርስቶስ። ክርስቶስ ያለኝ እኔ ደቀ መዝሙር ነኝ አለና ከእኔ እሱ ሊልቅ እኔ ዝቅልል፣ የእኔ አገልግሎት ሊቋረጥና ሊፈጸም፣ የእሱ አገልግሎት ሊቀጥልና ዘላለማዊ ሊሆን ግድ ነው አለና ሙሽራይቱ ያለችው እርሱ ሙሽራ ነው። ቆሞ የሚሰማው ሚዜው ግን ሙሽራው በሙሽራው ድምፅ እጅግ ደስ ይለዋል። እንግዲህ ደስታ የተፈጸመ እርሱ ሊልቅ እኔ ግን ላንስ ያስፈልጋል። አያችሁ ትትና እሱ ሊልቅ እኔ ላንስ ይገባኛል አለና ከላይ የሚመጣው ከሁሉ በላይ ነው። ከምድር የሚሆነው የምድር ነው የምድሩንም ይናገራል። ከሰማይ የሚመጣው ከሁሉ በላይ ነው አለ። በሰማይ አባታችን ወይ በሰማይ ያለ ማነው? ነው እግዚአብሔር ነው። አዎ ከላይ የሚመጣው ከሁሉ በላይ ነው ማነው? ነው እግዚአብሔር ነው። ከምድር የሚሆነው የምድር ነው የምድሩንም ይናገራል። ከሰማይ የሚመጣው ግን ከሁሉ በላይ ነው። የሰማዩንም የምድሩንም ይናገራል አለና ያየነውንና የሰማነውንም ይህን ይመሰክራል ምስክሩን የሚቀበል የለም ምስክሩን የተቀበለ እግዚአብሔር እውነተኛ እንደሆነ አተመይልና ያጠናቅቃል ያጠናቀቃል ማለት ነው ይህንን እንግዲህ ወደ ትርጉሙ ስንሄድ ምንድነው የሚለው ጎረቤት ዘመድ ወገን ሚዜ አጃቢ ሽማግሌ የሙሽራውና የሙሽሪትን ውሳኔ ሲያውቁ ደስ ይላቸዋል እከሪት ልታገባ ነው እከሌድ ያገባ ነው ተብሎ ሽማግሌዎች ሄደው ሲጨርሱ ዘመድ ጎረቤት የሆነ ሁሉ በሙሽራው ዘንድም በሙሽሪት ዘንድም ደስ ይላቸዋል የሚለውን ተረጉማል ከእግዚአብሔር ካልተሰጠው ሰማያዊ እውቀትን ገንዘብ ማድረግ ለሰው አይቻልም ይህን የኔ መምህርነት አለፈች ተፈጸመች የጌታ መምህርነት አታልፍም አትፈጸምም አንትሙ ሰማይቴ እናንተ ምስክሮች ናቸው። ምዕመናን ያሉት ክርስቶስ መምህር ነው። አርኩስ ሰለመራው ይፈሳ በእንተ ቃለ መራዊ የክርስቶስ አዎ፣ መምህር መሆን አዎ፣ እኔ ክርስቶስ ሲያስተምር ምዕመናን ትምህርቱን ሲቀበሉ አምላክነቱን አምነው፣ አዎ፣ ሲቀበሉ አይቼ እሱ ሲያድርባቸውና ሲዋሃዳቸው አይቼ ደስ አለኝ። ወፍሳዝ የናሁ ሀልቀት ወተፈጸመት የን የመምህርነት አለቀች። የን የመምህርነት መንፈቅ ነበረች አለፈች ተፈጸመች። ወንቲያ ውሰት በዝ የእሱ ትበልጣለች መምህርነቱ ለዘላለም። መምህር ስለሆነ መንግስቱ ዘለዓለም ወመኩናኒኑ ለትውልደ ትውልድ፣ ንግስናው፣ መምህርነቱ፣ ይቅርታው፣ አምላክነቱ ለዘላለም ነው የሚለውን ይተረጉማል። የእኔ መምህርነት መንፈቅ ነበረች አለፈ የተፈጸመች ወንቲያ ውስ ተበዝ የእሱ ተበልጣለች ለዘላለም ናት። ወንቲያ ውስ ወእንቲ አየስ ተሰልጠት የእኔ የተሰጠች መንፈቅ ነበረች አለቀች፣ ይልና ሙሽራ የሚለውን ይተረጉማል ሙሽሪት ሲል ምእመናን ያሉት መምህር ክርስቶስ ዘላለማዊ መምህር ነው። ከራሱ ጀምሮ ሙሽሪት ያለችው ሙሽሪት ቤተክርስቲያን ናት። ሙሽሪት ካለች ሙሽራ አለ። ሙሽራው ካለ ምናድ ሽማግሌዎች አሉ፣ አጃቢዎች አሉ፣ ሚዜዎች አሉ። ስለዚህ ቤተ ክርስቲያን ሙሽሪት ቤተ ክርስቲያን የክርስቶስን ስጋና ደም ለምእመናን ታድላለች። ሙሽራ የተባለ ደግሞ ክርስቶስ ስጋውና ደሙን ፈቅዷል ማለት ነው። ሙሽራይቱ ማናት? ቤተ ክርስቲያን። ቤተ ክርስቲያን የክርስቶስ ሙሽራ በሮቿን ከፍታ ህፃናቱን በህፃናት ወጣቱን በወጣቱን ሽማግሌዎችን በሽማግሌ ሊቃውንቱን በሊቃውንቱ የምታስተናግድ ዘመንቲሃ ለቤተ ክርስቲያን ቤተ ክርስቲያን ስትል ሞት ክላት ያለ ቅዱስ ያሬድ እንደተናገረው ማለት ነው። ሌላው ሙሽሪት ማለት ድንግል ማርያም ናት። መኃልየ መኃልይ ምዕራፍ አራት ላይ እንዳየነው ነው። ፀይም ሊባኖስ ስነ ሕይወት አሎኪ ነው ወይም ንትን ላዕሌኪ መልካሟ ሙሽራ ከሊባኖስ ነይ። ሙሽራ የተባለችው ለምንድን ነው ከተባለ የዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ ያ ቃል ቀድሞ ነበረ ቃሉም በእግዚአብሔር ዘንድ ነበረ ቃሉም እግዚአብሔር ነበረ። ቃል ሥጋ ሆነ ቃል ሥጋ ሆነ ቃልም ሥጋ ሆነ ማለት አለቀ። በቅዱስ ገብርኤል አብሳሪነት ቃልን በማሕፀኗ ፀንሳ ወልዳ አጥብታለችና ሙሽሪት የተባለችው ቃልን ፀንሳ ቃልን መውለዷ፣ አምላክን ፀንሳ አምላክን መውለዷ ነው በድንግልና ጽንሳ በድንግልና መውለዷ፣ የድንግልና ጡቶቿን ማጥባቷ፣ በድንግልና ዓይኗ ማየቷ፣ በድንግልና እጇ መታቅፏ፣ በድንግልና ጀርባዋ ማዘለዋ፣ በድንግልና ከንፈሮቿን ልጇን መዳንያል መሳሟ። ይሄ ነው እንግዲህ ሙሽሪት ሙሽራው የተባለው ደግሞ በድንግል ማርያም በድንግልና ተንጸንሶ በድንግልና ተወልዶ የድንግልና ጡት ጠብቶ በቤተልሔም በከብቶች ግርግም ሲወለድ መላእክት ለተወለደው አምላክ፣ እንደገና ደግሞ እረኞች፣ እንደገና እንስሳት፣ እንደገና አራዊት በዚያ በቤተልሔም የዘመሩለት አምላክ እውነተኛው ሙሽራ በቤተ ልሔም በከብቶች ግርግም ተወልዶ በቀራኔው በመስቀል ላይ ተሰቅሎ ሙሽርነቱን አጠናቀቀ። ሙሽራ ሚስት ሲያገባ በሬ አርዶ አውራጅ ጥሎ ድግስ ደግሶ ነው። አዎ መድኃኔ ዓለም ግን የራሱን ስጋ ቆርሶ ለሚመናን አድሎ ሙሽርነቱን ያሳየ አምላክ ስጋውን ቆርሶ ደሙን አፈሶ አዎ እየቆረጠ እንኩ ብሉ እየቀዳ እንኩ ጠጡ ብሎ የራሱን ስጋ ፍሪዳ አድርጎ ምግብ አድርጎ ሰጥቶ ሙሽርነቱን በመስቀል ላይ ያጠናቀቀ ብቸኛ ሙሽራ። አዎ ብቸኛ ሙሽራ። ስለዚህ ሙሽራይቱ ያለችው እርሱ ሙሽራ ነው። ድንግል ማርያም ያለችው መድኃኔ ዓለም ሙሽራ ነው። ቤተክርስቲያን ያለችው መድኃኔ ዓለም ሙሽራ። ምዕመናን ያሉት መድኃኔ ዓለም ዘላለማዊ መምህር ነው። ትዌድሶ መርዓት። አዎ ሙሽራዋ ሙሽራ ሙሽሪት ሙሽራውን ውዴ፣ ወይኑ አበቦ ሮማኑ አፍርቶ እንደሆነ እናይ ዘንድ ወደ መስክ ንውጣ እ እንመልከት አለች። ትዌድሶ መርዓት ሙሽሪት ሙሽራውን ታመሰግነዋለች። ሙሽራይቱ ያለችው እርሱ ሙሽራ ነው የሚለውን ይተረጉማል። ያስተማረን የመከረን፣ ክብርና ምስጋና፣ ምልኮትና ወዳሴ ለአምላካችን ለእግዚአብሔር ይሆን። ሰብስክራይብ ላይክ ሸር አድርጉ ፎሎውንም አትርሱ ቤተሰብ ሆኑ ጽዬ አዎ ጽዬ ማለት አበባ ማለት ነው አዎ ሶሎሞን ምን አለ ፀገይ አበበ ከሚለው የመጣ ነው እና ጽዬ ማለት አበባ ማለት ነው አበባዋ ማናት ድንግል ማርያም ናት ፍሬ ማነው ነው መድሃኒ ያለም ነው ጽዬ አበባ ማናት ቤተክርስቲያን ናት ፍሬ ማነው የክርስቶስ ስጋና ደም ነው አበባ መስቀል ነው። ፍሬ ማለት በመስቀሉ ላይ የፈሰሰው የክርስቶስ ደምና የተቆረጠው የክርስቶስ ስጋ ነው ማለት ነው። በገብረ መስቀል ሚዲያ እዚህ ቀደም ሰፋ አድርገን ተማምረነሯዋል። እዚያ ላይ ተመልከቱ። ሰላም እግዚአብሔር ከሁላችን ጋር የሆነ